አድማው በይፋ ተጀመረ። አብዛኞቹ ሆስፒታሎችና ጤና ጣቢያዎች በከፊል ባዶ ሆኑም። የጸጥታ አካላት የጤና ባለሙያዎችን በግዳጅ ወደ ሥራ ለማስገባት የቤት ለቤት አሰሳ መጀመራቸው ተሰማ። ጥያቄውን አሁን መመለስ አንችልም የሚል ምላሽ የጤና ሚኒስቴር ሰጠ። በዝርዝር መረጃችን ይዘነዋል። በጎንደር ከተማ የብልጽግና ጦር እርስ በርሱ ባደረገው ውጊያ በርካታ አመራሮች ተጎድተዋል ብልጽግና ቅርቃር ውስጥ ገብተናል ብሏል። በዝርዝር መረጃችን ያዝነው ሌላኛው ጉዳይ ነው። በሌላ በኩል መምህራንና ተማሪዎችም የጤና ባለሙያዎቹን ተቃውሞ ተቀላቀሉም። የመምህራኖቻችን የዳቦ ጥያቄ ይመለስ በተቃውሞ ምክንያት በአዲስ አበባ ትምህርት ቤቶችም ሊዘጉ ይችላሉ የሚል ስጋት አጭሯል። መንግሥት በአንጻሩ ሥራ ካቆማችሁ ከውጪ ዶክተሮችን አስመጣለሁ የሚል ማስፈራሪያ ማሰማቱ ቁጣን ቀስቅሷል። በአስር ሺህ ብር ደሞዝ ከየት አገር ነው ዶክተር የሚገኘው የሚለው ጥያቄ ግን ምላሽ አላገኘም። በዝርዝር መረጃችን ይዘነዋል። በሌላ በኩል በውጊያ ላይ የነበሩ ጀነራሎች ከባድ የወንጀል ድርጊት ይፋ ሆኗል። በርካቶችን ያስደነገጠ ክስተትም ሆኖ ታይቷል። የጀነራሎቹ ማንነትም አንድ ሁለት ተብሎ በስም ተጠቅሷል። በመረጃችን ትሰሙታ አላችሁም። ጓሕፅዮን አቅራቢያ ታጣቂዎች ዘጠኝ ሰዓት የፈጀ ጥቃት አድርሰው በርካቶችን እንደገደሉ ታወቀ። መንደሩ በሙሉ ተቃጥሏል። አንዳንዶች በምሽት ሲሸሹ ገደል ውስጥ ገብተው ያሉበትን አናውቅም፣ ሲኦል የሆነ ጊዜ አሳልፈናል ሲሉ ከተኩሱና ጥቃቱ የተረፉ ሰዎች ተናግረዋል። በዝርዝር መረጃችን ይዘነዋል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁም፣ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሸር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የአማራ ክልል እርሰ መስተዳድር አቶ አረጋ ከበደና ሌሎች ከፍተኛ የክልሉ ባለስልጣናት ከግድያ ሙከራ ማምለጣቸው ተሰማ። የአይን ምስክሮችና የክልሉ መስተዳደር ምንጮች ባደረሱን መረጃ የክልሉ እርሰ መስተዳደር አቶ አረጋ ከበደ፣ ምክትላቸው አቶ ድረስ ሳህሉ አቶ ማማሩ አቶ ቀለሞርቅ ምህረቴና አቶ ጥላሁን አሰፋ በትናንትናው ዕለት ከዱርቤቴ ቤቴ ተነስተው ወደ ባህር ዳር በጉዞ ላይ እያሉ ቻይና ካምፕ አካባቢ ሲደርሱ ከተፈጸመባቸው የደፈጣ ጥቃት ለጥቂት መትረፋቸውን ገልጸዋል። ትናንት ከቀኑ ስድስት ሰዓት ላይ በአርፒጂና በዲሽቃ ከተፈጸመው ከዚህ የደፈጣ ጥቃት ባለሥልጣናቱ ለጥቂት ያመለጡ ቢሆንም አጃቢ ከነበሩት ፓትሮሎች መካከል አንደኛው ከጥቅም ውጭ መሆኑንና አጃቢዎቹም ሰለባ መሆናቸውን የመረጃው ምንጮች ጨምረው ገልጸዋል። ጥቃቱን ተከትሎ በአካባቢው ከፍተኛ ውጥረት ተፈጥሮ መዋሉንም ነዋሪዎች አረጋግጠዋል። በሰዓቱ ጥቃቱ በፋኑ ኃይሎች እንደተፈጸመ ግምት ይሁን እንጂ በየትኛው የፋኑ አደረጃጀት በትክክል እንደተፈጸመ ያልታወቀ ቢሆንም ትናንት ከመሼ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ባወጣው መግለጫም ለጥቃቱ ኃላፊነቱን እንደሚወስድ አስታውቋል። የባለሥልጣናቱን ጉዞ አስመልክቶ ከሦስት ቀናት በፊት በደረሰን መረጃ መሠረት በትናንትናው ዕለት ከቢኮሎ እስከ ቻይና ካምፕ ድረስ ከያዝነው ደፈጣ እና አረጋ ከበደ ለጥቂት አምልጠውናል ሲል ብርጌዱ ባወጣው መግለጫ ጠቅሷል። ጉዳዩን አስመልክቶ የክልሉ መንግስትም ሆነ የባህርዳር ከተማ አስተዳደር እስካሁን የሰጡት ምንም አይነት መግለጫም ሆነ አስተያየት የለም። ሆኖም ይህንን ተከትሎ ከሰዓት በኋላ በምክር ቤቱ ጽህፈት ቤት በከፍተኛ እጀባ አስቸኳይ ስብሰባ ተቀምጠው የነበሩት ባለሥልጣናቱ የከተማውን ጸጥታና ደህንነት ይበልጥ ለማረጋገጥ ተጨማሪ ኃይል መሰማራት አለበት፣ ጽንፈኛው ቡድን የልብ ልብ እንዳያገኝ በዚህ ጉዳይ ምንም መግለጫ መስጠት አያስፈልግም ማለታቸውን የመስተዳደሩ የውስጥ ምንጮች ጨምረው ገልጸዋል። በሌላ መረጃ ባለፉት ሳምንታት የኢትዮጵያ የጤና ባለሙያዎች ከደሞዝና ጥቅማጥቅም ጋር የተያያዘ ለዓመታት የቆየ ጥያቄያቸውን ለመንግስት ሲያቀርቡ ቆይተዋል። ጥያቄያችን መልስ ካላገኘ የሥራ ማቆም አድማ እንመታለን ባሉት መሰረትም በኢትዮጵያ ታሪክ ለመጀመሪያ ጊዜ ሐኪሞች የጠሩት የተጠናከረ የሥራ ማቆም አድማ ዛሬ ግንቦት 5 ቀን 2017 ዓ ም በይፋ ተጀምሯል። በምስራቅ አፍሪካ ለሐኪሞቿ ትንሽ ክፍያ የምትከፍለው ሀገራችን ኢትዮጵያ ዶክተሮቿ አድማ መጥተዋል። አብዛኞቹ የጤና ኬላዎች፣ የጤና ጣቢያዎች እንዲሁም ሆስፒታሎች በከፊል ባዶ ሆነዋል። ዛሬ በተለያዩ ምክንያቶች ሥራ ማቆም ያልቻሉ የጤና ባለሙያዎች ከሰዓት በኋላ አሊያም ደግሞ ነገ ጠዋት አድማውን እንዲቀላቀሉ የኢትዮጵያ የጤና ባለሙያዎች ንቅናቄ ጥሪውን አቅርቧል። ይሁንና የጸጥታ አካላት የጤና ባለሙያውን በግዳጅ ወደ ስራ ለማስገባት የቤት ለቤት አሰሳ መጀመራቸውን የተሰማው የጸጥታ አካላቱ ባለሙያውን የማስገደድና የማስፈራራት አለፍ ሲልም የድብደባና የእስራት እርምጃዎችን እየወሰዱ እንዳሉም ምንጮች ገልጸዋል በተለይም በደቡብና በሲዳማ ክልል እንዲሁም በአማራ ክልል የጸጥታ አካላት የጤና ባለሙያውን በግዳጅ ወደ ስራ ለማስገባት መሰማራታቸው የተነገረ ሲሆን በዚህ ሁኔታ ህክምና መስጠት አንችልም ያሉ ዶክተሮችም እየታፈሱ ወደ እስር ቤት እንዲገቡ እየተደረገ መሆኑን ምንጮች ገልጸዋል በአብዛኞቹ ሆስፒታሎች ከድንገተኛ ክፍል ከጽኑ ህሙማን ክፍል ከጨቅላ ሕፃናት ክፍል እንዲሁም ከማዋለጃ ክፍል ውጭ ያሉ አገልግሎቶች ሙሉ በሙሉ ዝግ ሆነዋል። ህሙማንም በህክምና እጦት ምክንያት ህይወታቸው እንዳለፈ ነው ምንጮች የገለጹት። ላብነትም በትግራይ መቀሌ አንድ አባት ዛሬ ከነጋ በህክምና እጦት ምክንያት ህይወታቸው እንዳለፈ ተነግሯል። እንደ ባለሙያዎቹ መረጃ ከሆነ ለሚዲያ የበቃው ይህ ቢሆንም ለሚዲያ ያልበቁ በርካታ አደጋዎችና ሞቶች ሊከሰቱ እንደሚችሉ ገልጸው በዚህ ምክንያት ለሚመጣው አስከፊ ጉዳትና ሞት የተቋማቱ ኃላፊዎች፣ የጸጥታ አካላትና የጤና ቢሮ እንዲሁም የጤና ሚኒስቴር ኃላፊዎችና የሀገሪቱ መንግስት ሙሉ በሙሉ ኃላፊነቱን ይወስዳሉ ብለዋል። የመንግስት ሚዲያዎች በአንጻሩ ከላይ በወረደላቸው ትዕዛዝ መሰረት ምንም አይነት የሥራ ማቆም አድማ እንደሌለና እንደ ወትሮ አገልግሎቶች እየተሰጡ መሆናቸውን እየዘገቡ ናቸው። ይሁን እንጂ የኢትዮጵያ የጤና ባለሙያዎች ማህበር ህዝቡ በዚህ ምክንያት ግራ መጋባት የለበትም፣ በሀገር አቀፍ ደረጃ አድማው ተጀምሯል ብሏል። የጤና ባለሙያዎቹን ለማስገደድ መሞከር፣ በታጠቀ ኃይልም ማስፈራራት ወንጀል ነው። በወታደር ተገድዶ የሚሰራ ስራ የለም ብለዋል። በዛሬ ዕለት የሚጠራን ማንኛውንም ስብሰባ የማያስተናግድ መሆኑን የገለጸው ማህበሩ በስብሰባው ባለመሳተፍ የራሳችሁን ግዴታ እንድትወጡ ሲል ለዶክተሮችም መልእክቱን ልኳል። መንግስት በአንጻሩ ጥያቄውን አሁን መመለስ አልችልም በሚል በጤና ሚኒስቴር በኩል ምላሽ ሰጥቷል። የተቃውሞውን መበርታት ተከትሎ ወደ ሚዲያ ብቅ ያሉት የጤና ሚኒስትሯ ዶክተር መቅደስ ዳባ ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅት እየተደረገ መሆኑን ገልጸዋል። ይሁንና ይህ ዝግጅት ወራትና ዓመታትን የሚወስድ እንጂ ባንድ ጀንበር ለጥያቄው ምላሽ የሚሰጥ አይደለም ብለዋል። ይህ በእንዲህ እንዳለም የጤና ባለሙያዎቹ